የባቢሎን ግንብ። ከረጅም ጊዜ በፊት ምድር ላይ የጥፋት ውሃ ከዘነበ በኋላ ምድር ላይ ያሉ ሁሉ ሰዎች ተመሳሳይ ቋንቋን ነበር የሚናገሩት። እኚህ ሰዎችም ሺናር የምትባል ምቹ ስፍራን በመኖሪያነት አገኙ። እናም እዛ ለመስፈር ወሰኑ። ሁሉም ጎረቤታሞች ሆኑ። አንዳቸው አንዳቸውን ፈጥነው ይረዱ ነበር። ምን አለፋችሁ አንድ ትልቅ ቤተሰብ ሆኑ። አንድ ቀን የባቢሎን ህዝቦች አንድ ሐሳብ አመጡ። አንድ ትልቅ የከተማ ግንብ እንስራ፣ ግንቡም እስከ ሰማይ ይደርሳል፣ ከመርዘሙም የተነሳ ደመናን ሰንጥቆ ያልፋል አሉ። እናም ግንቡን ለመስራት ለመጀመር ሁሉም ጓጉ። ጡቡንም በድንጋይ ፋንታ ተጠቀሙ። አብረውን በህብረት መስራት ጀመሩ። ጡቡንም እያጣበቁ መቀባበል፣ ሲሚንቶ ማቡካት ቀጠሉ። በሐሳባቸውም ስለሚሰሩት የከተማ ግንብ በማሰብ ፈነደቁ። ነገር ግን አንድ ያልታሰበ ነገር ተፈጠረ። እግዚአብሔር አምላክ ከሰማይ ሆኖ ተመለከታቸው። ረጅሙንም የከተማ ግንብ ተመለከተው። እነርሱንም ተመሳሳይ ቋንቋ እየተነጋገሩ ሲሰሩ ተመለከታቸው። ነገር ግን የባቢሎን ሰዎች የከተማዋን ግንብ ከሰሩ ምንም ነገር ማድረግ ይቻለናል ብለው አሰቡ። ግን ከእግዚአብሔር እርዳታ ውጪ ሌላ ምንም ማድረግ እንደማይቻል አልተረዱም ነበር። በዚህም የተነሳ እግዚአብሔር አምላክ የእነዚህን ህዝብ ቋንቋ ደበላለቀው። እናም ነገሮች በቅስፈት መቀየር ጀመሩ። አንድ ሰብ ጡብ ሲል አንድ ሰው አካፋ ይዞ ይመጣል። አንዱ ሲሚንቶ ሲል ሌላኛው በባልዲ ውሃ ይዞ ይመጣል። በዚህም የባቢሎን ህዝቦች ልክ እንደ እንቆቅልሽ እንደሚናገሩ ነገር ሊግባቡ ፈጽሞ አልቻሉም። በዚህ ምክንያት ግንቡን ሊሰሩ አልተቻላቸውም። ሰማይ ይደርሳል ያሉትንም ግንብ ሳይጨርሱት ተዉት። ምክንያቱም እርስ በእርስ ሊግባቡ አልቻሉምና ነው። በዚህም ሰዎች የራሳቸውን ቡድን በየቋንቋቸው እየመሰረቱ መገንጠል ጀመሩ። በየቡድናቸውም ሆነው አዲስ መኖሪያ ፍለጋ ተጓዙ። በዓለም ላይም ተበተኑ። ሁሉም ታዲያ የየራሳቸው የሚናገሩት አዲስ ቋንቋ ነበራቸው። የባቢሎን ህዝቦችም ከዚህ በፊት ሰው ኖሮበት በማያውቀው ቦታ ሁሉ እየሄዱ መስፈር ጀመሩ። እያንዳንዱ ቡድን በየተራራው በየወንዙ መስፈር ጀመሩ። በሚያውቁት መሰረትም አዲስ ቤትን ሰሩ። አሁን ላይ ግን የባቢሎን ህዝቦች ልካቸውን ያውቃሉ። በባቢሎን ህዝቦች ምክንያት ዓለም በአዳዲስ ቋንቋዎች ተሞላች። ሁሉም ቋንቋዎች የራሳቸው ውበት አላቸው። ሁሉም የተበታተኑት የባቢሎን ህዝቦች ታዲያ በየሰፈሩበት አካባቢ የራሳቸው አለባበስ፣ የራሳቸው ዝማሬ፣ የራሳቸው የሆነ የተለየ ታሪክ ኖራቸው። ጨቅላ ህጻናትም በየተወለዱበት ስፍራ አፋቸውን ፈቱ። ወቅቱንና ሁኔታዎችን ባሉበት ቦታ ሆነው ማጣጣም ጀመሩ። የባቢሎን ህዝብ ግንቡን ለመስራት መነሳታቸው፣ እኛ ለብቻችን አቅም ያለን ቢመስለን ፈጣሪ በነገራቶች እስካልፈቀደልን ድረስ ሊሳኩ እንደማይችሉ እናም የዓለም ቋንቋ እንደዚህ የበዛው በባቢሎን ህዝቦች ምክንያት እንደሆነ፣ ምንም እንኳን ቋንቋችን ቢለያይ ጓደኝነት መመስረት እንደምንችል ይነግረናል።